ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋአዞ ለአዳም እምይእዜሰ ኮነ ፍስሓ ወሰላም በመላው ዓለም የምትገኙ የመርከብ ሚዲያ ተከታታዮች የሆናችሁ እንኳን ለጌታችን ለአምላካችን ። ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ አደረሰን። በዓሉ የሰላም የፍቅር ይሁንላችሁ፣ እያልኩኝ በጎ ምኞቴን እየገለጥሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ የአዳምንና የሔዋን የዕዳ በደል ሰርዞ ደምስሶ በክብር ተነስቷል እና እኔና እናንተም ከወደቅንበት ከኃጢአት መቃብር በንስሐ እንድንነሳ መልእክቴን አስተላልፋለሁ። የተወደዳችሁና የተከበራችሁ ኦርቶዶክሳውያን በሙሉ እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወረደው ከድንግል ማርያም የተወለደው በምድር የተመላለሰው መከራን የተቀበለው ለእኔና ለእናንተ ለሰው ልጆች ነውና፣ ይህንን ውለታ ሁላችንንም መርሳት የለብንምና፣ ለእኛ የከፈለው ውለታ መስቀል የተሸከመው እነሆ፣ የተገረፈው እነሆ፣ የደማው እነሆ፣ የቆሰለው እነሆ፣ በአይሁድ እጅ ተይዞ የተቀበለው መከራ ለእኔና ለእናንተ ነውና መከራችንን በመከራው ሊያስወግድልን ሞታችንን በሞቱ ሊገልልን ክርስቶስ ኢየሱስ የድንግል ማርያም ልጅ ወደዚህን ዓለም መጥቶ ተገልጦ እነሆ የዳቢሎስን አሰራር አፍርሶ እኔንና እናንተን ነፃ አውጥቶናል። የእግዚአብሔር ቤተሰቦች ታዲያ ትንሣኤውን ስናከብር፣ ትንሣኤውን ስንዘክር እኔና እናንተ መነሳት አለብን። ምናልባት ከምንድን ነው የምንነሳው? ልትሉኝ ትችላላችሁ። የመጀመሪያው ትንሣኤ ትንሣኤ ዘልቡና ይባላል። ትንሣኤ ዘልቡና፣ በልባችን መነሳት አለብን። በልባችን ለመነሳት ማሰብ አለብን። መጀመሪያ ልባችን ካልተነሳ ከባድ ነው። ትንሣኤ ልቡና፣ እንደገና ትንሣኤ ህሊና፣ ትንሣኤ ህሊና፣ ትንሣኤ ልቡና፣ ትንሣኤ ህሊና ይመሳሰላል። ትንሣኤ ሕሊና ማለት ትንሣኤ ልቡና ማለት በልባችን አስቀድመን ካልተነሳን ካለንበት ከኃጢአት መቃብር ካለንበት ከኃጢአት ክፋት ውስጥ በሕሊናችን እነሆ በልቡናችን ካልተነሳን በስተቀር እነሆ በዓሉ ሲመጣ ትንሣኤውን ዶሮ አርደን፣ በግ አርደን ቅርጫ አስገብተን እነሆ ብንበላ ብንጠጣ ዋጋ የለውም ወገኖች። ለስጋችን ብቻ ነው የሚተርፈው፣ ለስጋችን ብቻ። ስለዚህ ነፍሳችን ምንም አታገኝም ማለት ነው። መጀመሪያ በህሊና መነሳት ያስፈልጋል። ከዛን በኋላ በንስሐ መነሳት ያስፈልጋል። በንስሐ በንስሐ ማለት እንዳልኳችሁ፣ ክርስቶስ ተነሳ ስንል እኛም ከወደቅንበት ከኃጢአት ላይ በንስሐ ስንነሳ የምናከብረው ትንሣኤ እውን ይሆንልናል ማለት ነው። እውን ይሆንልናል አለበለዛዚያ፣ ግን እንደ ቀማን፣ እንደ ቀጠፍን፣ እነሆ እንደዋሸን እንዳስለቀስን፣ የሰው ሀብት ንብረት እንደተመኘን፣ በእጃችን ላይ የሰው ገንዘብ እያለ፣ በእጃችን ላይ የሰው ላብ እያለ የምናከብረው ትንሣኤ ከንቱ የሚሆነው ማለት ነው። ስለዚህ ለእኛ አይጠቅምም። ይሄ ሁልጊዜ ስናገኝ አዘጋጅተን እንደምንበላው እነሆ የሆነ ድግስ ላይ ሄደን እንደምንበላው አይነት ነው የሚሆነው ማለት ነው። ስለዚህ ይህንን አስበን እያንዳንዳችን ህይወታችንን አይተን ፈትሸን በንስሐ ተነስተን የክርስቶስን ትንሣኤ ስናከብር ከዛን በኋላ ምን ይሆናል? ሙሉ ይሆናል ትንሣኤያችን ማለት ነው። ትንሣኤያችን በነፍስም በስጋም የተባረክን እንሆናለን። በመጨረሻ ሲመጣ ትንሣኤ ዘጉባኤ በሚመጣበት በመጨረሻው ዕለት እኛም አብረን ስንነሳ፣ ሁላችንንም በቀኝ እንቆማለን ማለት ነው። በቀኝ እንቆማለን። አለበለዛ ግን በምድር ስንኖር እንዳልኳችሁ ቅድም ትንሣኤውን እያከበርን ነው እያለን በኃጢአት ውስጥ እየሆንን ንሳሳ እንገባ እንዲሁ በእያመቱ ስጋ እያረድን ዶሮ እያረድን፣ የምንቀበለው ከሆነ በነፍሳችን በሕይወታችን ካልተነሳን መጨረሻችን ቤት ይሆናል፣ በግራ መቆም ይሆናል ማለት ነው። እንግዲህ መድኃኔዓለም ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ መከራን ተቀብሎ የዳቢሎስን አሰራር አፍርሶ የዕዳ ደብዳቤያችንን እነሆ ሰርዞ ደምሶ እነሆ በዛሬው ዕለት የተነሳበት ዕለት ነው። ማለት ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ክርስቶስ እነሆ ከሙታን በኃይል ተነሳ ይላል። በኃይል ተነሳ አሰሮ ለሰይጣን ሰይጣንንም አሰረልን። አጋዞላ አዳም አዳምን ከነ ልጆቹ ነፃ አወጣው። እምዚ የሰኮነ ፍሳሐው ሰላም ከዛሬ ጀምሮ ደስታ ነው አለ። ከዛሬ ጀምሮ ደስታ ነው። የዳቢሎስ አሰራር ተሰብሯል። እነሆ ያ የተዘጋው ገነት ተከፍቷል። አዎ የተዘጋው ቤታችንን ከፍቶልናል። የእግዚአብሔር ቤተሰቦች ከዛሬ በኋላ ሰላምና ደስታ ነው። እነሆ መንገዱ ተዘጋጅቷል አለ። መድን ዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ስጋን ለብሶ መጥቶ ለአዳም በገባለት ቃል ኪዳን መሰረት እነሆ ነፃ አውጥቶታል። ነጻ አውጥቶናል ማለት ነው። ስለዚህ ሰላማችን ታውጇል፣ ሰላማችን ተበስሯል። ሞታችንን በሞቱ ገሎታል ማለት ነው። ስለዚህ ምድርን እነሆ ነጻ አውጥቷታል። ምድር ማለት በምድር ያለነው እኔና እናንተ ማለት ነው። በደሙ ገዝቶናል። ምድርን በደሙ አጥቧታል ይላል። ታፂባ በደመ ክርስቶስ ታፂባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ታፂባ በደመ ክርስቶስ ይላል። እነሆ ምድር ደስታ ታደርጋለች አለ። ወምድርኒ ትገብር ፋሲካ ደስታን ታደርጋለች። እንዴት ነው ደስታን የምታደርገው? ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ በክርስቶስ ደም ታጥባ ምን ታደርጋለች? ደስታን ታረጋለች አለ። ምድር የተባልነው እኔ እና እናንተን፣ ምድር የተባልነው እኔ እና እናንተን በክርስቶስ ደም ታጥበን እንሆ ደስታን እናደርጋለን ማለት ነው። እንዴት ካላችሁ ክርስቶስ ኢየሱስ በፈሰሰው ደሙ ገዝቶናል፣ በፈሰሰው ደሙ ዋጅቶናል። የጠፋነውን በዲያብሎስ አማካኝነት የጠፋነውን ልጆቹን በደሙ ገዝቶ እነሆ ልጆቹ አድርጎናል ስለዚህ ምድር ማለት እኔና እናንተ ነን ሰማያት ስንል በላይ በሰማይ ያሉ መላእክትን ይወክላል ምድር ስንል ሲባል ደግሞ እኔና እናንተን ነው ስለዚህ እኔና እናንተ በዛሬ ዕለት ክርስቶስ ተነሳ እያለን እናመሰግናለን እንዘምራለን እነሆ ከበሮ እንመታለን፣ ደስታ እናደርጋለን። ይህ ማለት የዕዳ ደብዳቤያችንን አጠበልን፣ ጠላት ዳቢሎስን አስወገደልን። እሱ በክብር ተነሳ፣ እንደ ሞተ አልቀረም። እነሆ ትንሣኤያችንን ሊያበስር እሱ ተነሳ። እኔና እናንተ እንደምንነሳ እሱም ተነስቶ ትንሣኤያችንን አወጀልን። እያንዳንዳችን ሞተን ተቀብረን አንቀርም። የእግዚአብሔር ቤተሰቦች ስለዚህ ትንሣኤያችንን አወጀልን። ተነሳ በክብር ተነሳ። እኔና እናንተም ደግሞ እንነሳለን። እንደገና ያርጋል። በአርበኛው ቀን እኛም እናርጋልን እያችሁ ወአርገ ከማያለቡ እርገ ተጻድቃል ጻድቃን እነሆ የጻድቃንን እርገት ያረጋግጥ ዘድ በለበሰው ሥጋ አረገ አለ። እነሆ በለበሰው ሥጋ ተነሳ። እኔና እናንተም ተቀብረን ሞተን በስብሰን አንቀረም፣ እንነሳለን። ትንሣኤ ዘጉባኤ አለንና ነው። ምናለንና ነው ትንሣኤ ዘጉባኤ አለን። ስለዚህ እኔና እናንተ በዛሬው ዕለት ትንሣኤውን እያሰብን የመነሳቱን ምስጢር እያሰብን ዳቢሎስን እንዴት እንዳስወገደልን እያሰብን መከራችንን እንዴት እንዳጠፋልን እያሰብን መከራውን እያሰብን ነገር ግን ከመከራ በኋላ ከስቃይ በኋላ ከሐዘን በኋላ ደስታ እንዳለ እያሰብን እኔና እናንተ እግዚአብሔርን እናመሰግናለን ማለት ነው። ማንን እናመሰግናለን? እግዚአብሔርን እንደሰታለን። እነሆ መከራችንን አስወገድክልን፣ ጠላታችንን አስወገድክልን፣ የዕዳ ደብዳቤያችንን ደመሰስክልን እንላለን። የምን ደብዳቤያችንን? የዕዳ ደብዳቤያችንን ደመሰስክልን። ኃጢአታችንን በክቡር ደምህ አጠብከን፣ ነፃ አወጣህን፣ ከዳቢሎስ እስራት ነፃ አወጣህን እንላለን። የእግዚአብሔር ቤተሰቦች ስለዚህ እኔና እናንተ አምላካችን ስለተነሳ በሱም ትንሣኤ እኛም እንደምንነሳ እያስብን ትንሣኤውን እናመሰግናለን። በትንሣኤው እግዚአብሔርን እናመሰግናለን። በትንሣኤው እንዘምራለን። ስለዚህ መቃብሩ ባዶ ነው። ክርስቶስ ኢየሱስ የድንግል ማርያም ልጅ ተነስቷል። እንደዚሁም ሐዋርያት ወደ መቃብሩ ሄደው ነበረ። ጠባቂዎቹ እነሆ ማስቀረት አልቻሉም። መቃብሩ ባዶ ነው። ክርስቶስ ተነስቷል። ከተነሳም በኋላ ለደቀመ ዛሙርቶቹ እነሆ ለተማሪዎቹ ለአስራ አንድ ጊዜ ታይቷል እስከ አረገበት ድረስ ይህንን ሰሞኑን እንማራለን። ሰሞኑን እንተነት ተበትነዋል እግዚአብሔር ቤተሰቦች። ስለዚህ ክርስቶስ ኢየሱስ የድንግል ማርያም ልጅ ተነስቷል፣ በክብር ሙስና መቃብርን አጥፍቶ የጠላትን አሰራር እነሆ አፍርሶ ክርስቶስ ኢየሱስ የድንግል ማርያም ልጅ በክብር ተነስቷል። የተወደዳችሁና የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ ስለዚህ ይህንን ተርላ ደስታ ይህንን ክርስቶስ ኢየሱስ ለሊና ለእናንተ ያደረገውን ውለታ እያሰብን ራሳችንን ከኃጢአት ጠብቀን እነሆ ከኃጢአት ተነስተን ክርስቶስን ያመሰገን በመጨረሻዋ ዕለት በቀኝ እንድንቆም ይህንን መልእክቴን አስተላልፋለሁ። በድጋሜ በሀገርም በውጭም ያላችሁ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላም አደረሳችሁ፣ አደረሰን። ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ይህንን መልእክት ለዓለም እንዲዳረስ የቻላችሁትን ያህል ሸር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። መልካም የትንሣኤ በዓል ይሁንላችሁ።